መዳም ሌላ ሀገር መሄዳለች፣ ግን አሁን እሱ መቶ መዳም ቤት ይህንን ስህተት በጭራሽ እንዳሰሩ። እናንተ ካልፈቀዳችሁ ማንም ሰው ጫፋችሁ ሊነካችሁ አይችልም። ገባሽ? ካልፈለግሽ ማለት ነው። አንድ ሰው አረብ ቤት መዳም ቤት እንደዚህ ሲነካሽ ራሱ ብትገፈትሪ ወይ የሆነ ነገር አንስተሽ ብትመቺ፣ አንቺ ተጠያቂ አይደለሽም። ገባችሁ እንዴ? የአረብ አረብተውና ማለት ነው። አሁን እሷ መደም ልጅ ደፈረኝ ነው አይደል? ለኮንትራት እህቶች አድርሱ ለኮንትራት ቤት ላሉ ማንም ሰው እንዳይደፍራቸው እንዳይፈሩ፣ ማንም ሰው ቢያስፈራራቸው እንዳይሰሙ ይህን ቪዲዮ ሼር ላይክ አድርጉት። ሀቢብቲ ኢትዮጵያ ላይ መግደል መድፈር የለመዱት እንኳን አረብ ሀገር ሲመጡ ሴት ልጅ ካልሳቀች፣ ካልሰጠቻቸው፣ ካልነካቻቸው ይኖ በጣታቸው ሊነኩ ይቅርና አያዩም። አበሻ ራሱ በሀገሩ ላይ እኮ እንደፈለገ ማሳ ላይ መድፈር የለመደ ነው፣ መግደል የለመደ ነው። አረብ ሀገር ሲመጣ ግን ይዋረዳታል። ውርደት ብቻ ሳይሆን እድሜ ልኩ እስር ቤት ስለሚሆን ስለሚሞት፣ ስለሚገደል እንኳን አረብ አረቦች ደግሞ ወላሂ ነው የምላችሁ። እናንተ ካልሳቃችሁ ፊታችን ኮስተር ካደረጋችሁ ወንዶቹ ስፔሻሊ ኩሽና አይመጡም። ኩሽና አይመጡም በጣም ነው የሚፈሩት። እኔ ስላየው ነው የምነግራችሁ። ኩሽና እኔ ብዙ ቤት ሰርቻለሁ፣ ብዙ ነገር አይቻለሁ። የአረብ ሀገራት ላይ ማለት ነው። ካልሳቅሽ ማንም ሰው ሊነቃሽ አይችልም። ብዙ ጊዜ አሁን ሹፌር ደፈረኝ የምትሉ እህቶቼ እራሳችሁ ተሳስቃችሁ ምን ብላችሁ ባለፈው፣ አሁን እህቷ ስደበድባ ሰምቷችኋል። ሹፌር ደፈረኝ አበሻ ሾፌር አይደፍሩም። እንኳን ሹፌር ማለት ጫካ ላይ የሚሰሩ ሴት አይደፍሩም ካልተሰጣቸው በስተቀር እንዴ። እናንተ ለስሜታችሁ ለአምስት ደቂቃ ስሜት ብላችሁ ማለት ነው ገንዘብ አቷላችሁ። ሌላ የሚቸገር ልጅ አትፍጠሩ። አሁን እኔ ይህን ሁሉ ልናገር የቻልኩት ደፈረኝ ስላለች ነው። አረብ ሀገራት ላይ ካልሳቅሽ ካልሰጠሽ እና ድፈረኝ ካላልሽ ካልፈለግሽ ማንም ሊደፍርሽ አይችልም። ምናልባት በሊቢያ በረሃ ልደፈር እችላለሁ፣ በየመን በረሃ ልደፈር እችላለሁ። ይህንን አልክድም። ኦኬ፣ በየመን በረሃ ልደፈር እችላለሁ። አኬት ሳልፈልግ ፈልጌም ልደፈር እችላለሁ። ገባችሁ አደለም? ስለዚህ አሁን እንግዲህ የሰባት አሁን ወልዳለች ወረዴ የስንት ወር ስንቴን የተደፈርሽው? አንዴ ብቻ አይደለም። ሴት ልጅ የምትደፈረው አንድ ቀን ነው። ከዛ ቀን ግን ካልፈለገች አትደፈርም። እኔ እንኳን እሱ አሁን ህገወጥ ሆና ነው እዛ ቤት አረቡ ደፈረኝ። እስከ ሰባት ወር ከአስራ አምስት እዛ ቤት ውስጥ እየሰራች ነው ረዲ፣ እሺ ተደፍራ ነው ትላላችሁ? ነገሩ ወላሂ ሴት ሆኜ ሴት ላይ እየፈረድኩ አይደለም ይሄ ነገር ላወራው የቻልኩት እኔ ምናልባት ኮንትራት ቤት ያሉ እህቶች ምንም የማያውቁ ስለ አረቡ ዓለም ህግ እና ባህሪ የማያውቁ እህቶች እንዲሰሙ ነው። ኦኬ ካልሳቃችሁ፣ ኮስተር ቆፍጠን ካላችሁ ማንም አይነካችሁን ጉዶቼ። እሺ ሰባት ወር ከአስራ አምስት ምን ያስቀምጠኛል እኔ እዛ ቤቱ ተደፍሬ። ከተደፈረች እኮ ለመዳም ልጅሽ ደፍሩኛል ማለት ትችላለች። ምንም አያረጓትም። የት ወስዷታል በካሜራ የተጥለቀለቀ ነው። አረብ ቀሰም እኔ ማለት ነው ልንገራቸው። አምስት ሴቶች ከአስር ጋር ለስድስት ማለት ነው ሊደበድበኝ ሊደበድቡኝ ሞክረው እኔ በአቅሜ ማለት ነው ሊደበድቡኝ ሞክረው አላስቆሙኝም፣ አልደበደቡኝም። አምስቱንም ማሸነፍ ችያለሁ። አረብ አቅም የላቸውም። ኦኬ እንኳን አንድ ተራ የሀያ ስምንት ዓመት ወንድ ይቅርና አቅም የላቸውም። ወንዶቹ ሲጀምር ወላ ሆነ ግንዲ ከገፈጠረቻቸው ይወድቃሉ፣ ይፈራሉ። ፈሪ ናቸው። ወኔ የላቸው ይሄ ስጋቸው ምናምን እያልኳቸው አይደለም፣ ወኔ የላቸውም። ስለዚህ አረብ ደፈረኝ ምናምን እንዳትሉ ተጠንቀቁ። አትገልፍጡ አትገላፈጡ። ከአረብ ጋር ደግሞ ህጋዊ ጋብቻ የሚወድሽ ከሆነ ያግባሽ፣ ይቃማሽ፣ ያስተካክልልሽ በህጋዊ መንገድ ተፈራርማችሁ በሸሪአ ሳይሆን በህግ በህጉ መሰረት በሀገሪቱ ህግ መሰረት ከወደደሽ ካፈቀረሽ ሄዶ ያግባሽ። አሁን እቺ ልጅ ኢቨን ዲኤንኤ ላስመርምር ብትል ማን ነው የሚያስመረምርላት? ማን ነው የሚያስቀርበው እንዲቀርብ የሚያደርገው ልጁ? ኦኬ ልክሰስ ብትል አረብ ሀገር ላይ መካሰስ ከጀመራችሁ በጣም ብዙ ፕሮሰስ አለው። ገንዘብ ያስፈልጋችኋል፣ ሰውም ያስፈልጋችኋል። ኦኬ እቺ ልጅ ዲኤንኤ ተመርምሮ ኢቭን ልጁን የሱ ቢሆን ልጁ መንጭቆ ይስጡባታል። እሷን በፖሊስ አዚዞ አሽቀንጥሮ ብሎክ አደርጋታል። ህገወጥ ነች። ፕሊስ ከሚመጥናችሁ ሰው ጋር ዋሉ። ሀበሻ እኔ ከአረብ በህጋዊ መንገድ ከምወልድ ራሱ በሀበሻ ዲቃላ ቦልድ ይሻለኛል። ሀራም ነው አቃለው፣ ግን አላህ ደግሞ ማህሪ ነው። ያ ነገር ላልደግመው፣ እኔ ከተውበትኩኝ አላህ ይምረኛል። አያችሁ ባለፈ አንድ እህታችን ቤይሮት ላይ ነግራችሁ ነበረ። አረብ አግብታ ከወለደች በኋላ ልጇን ወሰደባት። ልክ የወለደች ቀን ነው ልጇን የተነጠቀችው። ዛሬ አስራ ሶስት አመቷ ነው ልጅቷ። እናትዮ ምንድን ነው ያለችው? ለአስራ ሶስት አመት አገርም አልገባችም። ለምን? ህገ ወጥ ናት። አገር ከገባች ብሎክ ነው የምትደረገው። መግባት አትችልም። ልጅቷንም እያየች አይደለም ግን በተስፋ አንድ ቀን ያሳየኛል በሚል ሀሳብ እስካሁን ቤሮት ነው ያለችው ምን አለች እኔ እናትሽ ነኝ ብዬ ህይወቷን አላበላሸትም ብቻ በሩቅ አሳዩኝ ያለችው አያቸው እናትነት በጣም ከባድ ነው እናንተ እንደምታስቡት አይደለም አሉ ወልደው የሚጥሉ ጨካኞች እንዳሉ አውቃለሁ ግን በጣም ጸጸት ነው የሚሆነው ከጣሉ በኋላ በጣም ይጸጽታቸዋል። አላያችሁም እንዴ ኢቢሲ ላይ ቀርበው ኢቢኤስ ነው ምናምን ኢቢኤስ ላይ ቀርበው ልጄንም እንደዚህ እንደዚህ በዚህ በዚህ ቦታ ጠየው ምናምን ብለው ተንሰቅስቀው ሲያለቅሷል፣ አላያችሁ ነጌ ያ ነገር ነው እናንተ ላይ የሚደርስባችሁ። ምን ነው ባላደረግኩ ኖሮ ምን ነው ትላላችሁ፣ ትጸጽታላችሁ። እንደዚህ አይነት ነገር ከአማራችሁ ከአበሻ ጋር ትዳርም ይሆን ከአበሻ ጋር ይሄ ኖርማል ጓደኛ ምናምን ካበሻ ጋር ገባችሁ። እሷ ግን ፈልጋ ነው የተለጠለጠችው እያልኳችሁ ነው። ፈልጋ እንዴ ሀቢባ ስጠይቀት እኮ እየሰማው ነው። አንድ ቀን ብቻ ነው የተደፈረሽ ወይስ በተደጋጋሚ በተደጋጋሚ ነው? እናትዮ አልነበረችም ለወር ከአስራ አምስት ቀን በርዘክቶብኝ ነበር። ኧረ እባክሽ እኔ ማለት ነው ካልፈለግ በአንድ እግር ነው ማቆም ቤቱ በአንድ እግር መስጧትን ሁላ አላስቀረም ሰባብራለሁ። እንዴ ምንም አይነት ካልፈለኩ አይሆንም። አይ ፈልጋ ከሆነ ደግሞ ልጅ መፍጠር የለባትም። በቃ ፈልገሽ ከሆነ የሆነ ነገር መጠቀም ነው፣ ኮንዶም መጠቀም ወይም ደግሞ የኪንን ምናምን መጠቀም አለባችሁ። በግልጽ ነው የምነግራችሁ። ምናልባት ይሄ ነገር ስናገር ለምን ነጌ ከራስሽ አልፈሽ ተርፈሽ ሌላ ነገር ፈጥረሽ እንዳትቸገሪ ነው ልጅ ምን ያህል ከባድ እንደሆነ ልጅ ብቻ ያለ አባት ማሳደግ ከባድ እንደሆነ ይሄ እንትን ገንዘብ አይደለም ብላችሁ ከባድነቱ ስነግራችሁ፣ ገንዘቡ አይደለም ኦኬ፣ ገንዘቡ አይደለም። እናንተ ገና ልጅ ሆናችሁ ያላባት ልጅ ስታሳድጉ፣ ያ አላፍትና በጣም ብዙ አላፍትና ነው እናንተ ላይ የሚጫ ነው። ኢቭን ለአግባ ብትሉ ራሱ አትችሉም፣ አትችሉም ስላችሁ ህሊናችሁ የሚወቅሳችሁ ነገ አግብቼ ልጅ አንድ ነገር ቢያደርግብኝ ልጄ ቢገለምጥብኝ ልጄ ቢሰብብኝ ልጄ የሆነ ነገር በቃ ብዙ ነገር ታስባላችሁ። ነው ስትሆን እወዳችኋለሁ ባይ